ተመልካቾቻችን የ2018 የሆራ ፊንፊኔ ሬቻ በዓልን ለማክበር ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምዕራብ ኦሞ ዞን ካሉ ብሔረሰቦች ጋር የተወሰነ ቆይታ እናደርጋለን። የሬቻ በዓል ሁሉንም ኢትዮጵያውያን በአንድነት የሚያሰባስብ ባህል እየሆነ መጥቷል እና ስለ እንዴት እንደመጣቸው የተወሰነ ብታጋሩ። አሁን የምንመለከተው የሬቻ ባህል ሁሉንም አሰባስቧል። ሁሉንም ኢትዮጵያውያን ህዝብ አሰባስቧል። በዛ ውስጥ ምሳሌ የእኛን ህዝብ እኛ ዞን ውስጥ ዲዜ አለ፣ ሱሪ አለ፣ ዝልማሙ አለ፣ ሜንት አለ። እነዚህ ህዝቦችን የያዘ ምራቦ መዞን ነው። እነዚህን የሚወክሉ የወከሉ የባል ቡድን አካላት እዚህ ተገኝተዋል። ይሄ ተጠናክሮ አንድነታችን ኢትዮጵያዊነታችንን በዝልክ ያንጸባረቅን እየበለጸግን የምንቀጥልበት መንገድ መክፈቻ መንገድ ነው ብሄ ነው ማምነው እና በጣም ደስ የሚል ነው። ኢረቻ ባል በራሳችሁ ቋንቋ እንኳን አደረሳችሁ በሬቻ ኢሬቻ ባለ ባለሰና ጃሽካሽሽከስኢሽሽሽአስቴ አሁንም እንግዲህ ከጋማው አባቶች ጋር የተወሰነ ቆይታ አደርጋለን። እንኳን አደረሰበት። በቀደም ያው እንኳን አብሮ አደረሰበት። በዓሉ እጅግ በጣም ድባቡ ያማረ ነው። በዓሉ ሲጀመር የእኛ ብለን ነው መጣ ነው። የጋራችን የኢትዮጵያ በዓል ነው ብለን መጣ ነው። ከዚህ በፊትም እንመጣ ነበረ። የዘንድሮ ደግሞ እጅግ በጣም የደመቀ ነው። የጋራ የኢትዮጵያ ትልቅ እሴት ነው። ከተለያዩ ክልሎች ተሰብስበን አንዱነን ሬቸዋል የኛ ነው ብለን አንዱነን መክበራችን ትልቁ ኩራት የሚሰማበን አዲስ አበባ ህዝብ ደግሞ አያያዙ በጣም ደስ የሚል ለልጅ ልጅ እንዲደርስ አድርጓል። ደግሞ ከተማ እንዴት እንደ አመረ ደስ የሚል ነው።